በፍቅር ግንኙነት ውስጥ ትልቅ አቅም አላቸው ከሚባሉት ነገሮች መካከል አንደኛው የምንጠቀማቸው ቃላቶች ናቸው። ታዲያ አሁን የምናያቸው ቃላቶች በተለይ ለምታፈቅሪው፣ ለምትወጂው፣ ለባለቤትሽ ወይም ደግሞ ለተዳር አጋርሽ ሊሆን ይችላል። ከልብሽ ካልሽው ያለምንም ጥርጥር ልቡ ቅልጥ ነው የሚልልሽ። ታዲያ ምን ምን የተመረጡ ቃላቶች ናቸው ለሚለው ጥያቄ መልሱን በዚህ ቪዲዮ የምንመለከት ነው የሚሆነው በያላችሁበት ሁሉ ሰላም ጤና ፍቅር ለእናንተ የሆን ወደ እንደምን ቆይታችኋል? እንደምን ከርማችኋል? ዛሬም በአዲስ ትምህርታዊ ርዕስ ተመልሰን መተናል። የዛሬውን ቪዲዮችንን ከመጀመራችን በፊት ይህን ቪዲዮ ላይክ በማድረግ እንድትጀምሩ ተሳስባችኋለሁ። መልካም ቆይታ ቃላት በማንኛውም ግንኙነታችን ላይ ትልቅ ዋጋ አላት። በተለይ ደግሞ ወደ ፍቅር ግንኙነት ውስጥ ስንመጣ ጥሩ የሆነ ነጥብ ወይም ደግሞ ከተቃራኒ ጾታ መወደድን፣ አክብሮትን፣ ታማኝነትን እና የመሳሰሉትን ነጥቦች ያስገኝልን ይችላል። ምክንያቱም ቃላት ኃይል ስላላቸው ነው። ይህም ታዲያ እንግዲህ በፍቅር አጋርሽ ጥሩ የሆነ ስሜት እንዲሰማው ወይም ደግሞ በተቃራኒው ጥሩ ያልሆነ ስሜት እንዲሰማው የማድረግ አቅም አላቸው። በተለይ ደግሞ ብዙ ጊዜ ጥሩ ጥሩ የሆኑ ቃላቶችን የምትናገሪው ከሆነ የፍቅር አጋርሽ ልዩ የሆነ ስለ አንቺ ጥሩ አመለካከትና ስላንቺ ጥሩ አስተሳሰብ እንዲፈጥር ያደርገዋል። ያ ደግሞ በአንቺ ፍቅር ልቡ ቅልጥ እንዲል ሊያደርገው ይችላል። ይህ እንግዲህ ከአንቺ ጋራ ያለውን አታችመንት ቁርኝት የበለጠ ያሳል አድጓል ማለት ነው። እንግዲህ የጀመራችሁት የፍቅር ግንኙነት ጥሩ እንዲሆን ያማረ እንዲሆን እርሱም ደግሞ የራሱን ድርሻ መወጣት ይጀምራል ማለት ነው። ምክንያት ውስጥ ጥሩ ጥሩ የሆኑ ቃላቶቹን ስለምትናገሪ ልቡን ቅልጥ የሚያደርገውን ቃላቶች ስለምትናገሪው የበለጠ የእናንተን የፍቅር ግንኙነት ለማሳደግ የራሱን ድርሻ መወጣት ይጀምራል። ታዲያ የምትናገሪው እርሱም ደግሞ ልቡን ቅልጥ የሚያደርገው ቃላቶች ምን ምን አይነቶቹ የተመረጡ ቃላቶች ናቸው ብለን የምንመለከት ይሆናል። እንግዲህ አንድን ወንድ ልጅ ልቡን ቅልጥ የሚያደርገው ለአንቺ ያለው የፍቅር ስሜት እንዲያይል ከፍ እንዲል ከሚያደርጉት ከተመረጡ ቃላቶች መካከል አንደኛው እኮራባሃለሁ ማለትሽ ነው። ወይም ደግሞ አም ፕራድ ኦፍ ዩ ስትዩ ወንድ ልጅ እጅግ በጣም ደስ ይሏል። መቼም እንግዲህ የሰው ልጅ ብዙ የህይወት ትግሎች አሉት አይደለ? ታዲያ ወንድ ልጅም ደግሞ ላሳለፋችው የህይወት ትግሎቹ፣ ስለመጣበት ረጃጅም ጎዳናዎች፣ ስላሳካው፣ ስለ ብርታቱ፣ ብዙ ስለወጣበት ስለገባበት፣ ብቻ ምን ልበልሽ አሁን ላይ ለደረሰበት ለስኬት ደረጃም ሊሆን ይችላል። ዋው የኔ ፍቅር እኮራብሃለሁ ስትዩ ወንድ ልጅ በጣም ነው የሚደሰተው፣ በጣም ደስ ይለዋል። የበለጠ ለመስራት አንቺ ለማስደሰት ጥረትን ያደርጋል። ይህ ደግሞ ምን ያመጣል? መልሰለሽ ለአንቺ ያለው የፍቅር ስሜት ከፍ እንዲል፣ ወይም ደግሞ ለአንቺ ያለው የፍቅር ግንኙነት የበለጠ አክቲቪት እንዲሆን እንዲነቃቃ ሊያደርገው ይችላል ማለት ነው። ምክንያቱም ትልቅ ትርጉም አለው። እንዲሁ በቀላሉ አይደለም እኮ አንቺ ይህን የምትናገ አከብርሃለሁ ስትዩ ብዙ ነገሮቹን ስኬቱን ውጣ ውረዱ ሰውነታችንን ጽናቱን ታማኝነቱን በመመልከት ነው የምትናገር፣ ታዲያ ይህን ስትይ ወንድ ልጅ የበለጠ ሞቲቬት ይሆናል። ይነሳሳል ማለት ነው። ጥሎብን እኛ ወንዶች በምንወዳቸው ሴቶች ስንደነቅ በምንወዳቸው ሴቶች ስንሞገሱ፣ ሲያሞጋግሱን ደስታችን ወደር የለውም የበለጠ እንነቃቃለን። ትልቅ ስኬት ላይ የደረሱ ወንዶች ንግግር ሲያደርጉ ተመልክተሽ ከሆነ የትዳር አጋራቸውን ወይም ደግሞ የፍቅር አጋራቸውን ሲያሞግሱ ይታያል። ያ ከየት የመጣ ነው ብለን ከጠየቅን አሁን ላይ ለደረሱበት ስኬት ከጀርባው የሆነች የተደበቀች የማትታየዋ ሴት አለች ማለት ነው። የሆነች የምታከብረው ሞራል የምትሰጠው ሴት አለች ማለት ነው። ያ ነው እንግዲህ ታዲያ ወንዶች በሴቶች ሲሞገሱ የማይደፍሩት ቻሌንጅ የለም ተብሎ የሚባለው ገባሽ። እንዲሁም ደግሞ ይባላል አደለ የአንድ ሀገራችን አባባል። ሴት የላከው ምን አይፈራም እንደሚባለው በቃ ሴት ካበረታታችው፣ ካደነቀችው እኮራብሃለሁ የሚለውን ጥሩ የሆነ ቃል ስትናገረው እጅግ በጣም ደስ ይላል። ራሱን አክቲቬት ያደርጋል። ከጎኑ ሆነሽ ለጀመረው ስራ ሊሆን ይችላል አንድ ላቀደው ፕሮጀክት፣ ለወደፊት እቅዶቹ፣ የመሳሰሉት ስራዎቹ አንቺ በርታ የኔ ፍቅር፣ በጣም እኮ ነው የምኮራብት ታደርገዋለህ ስትይው ምን ልበልሽ ታድያ ቢሆን እንደገና እንደ አዲስ ራሱን ሪስቶር ነው የሚያደርግ። ራሱን እንደገና ለማደስ ይነሳል ማለት ነው። በተለይ ይሄ አከብራለው የምትይው ነገር ወንድ ልጅ ጋር በጣም ኃይል አለው። ፓወርፉል የሆነ ነገር ነው ይሄ ቃል ማለት ነው። ትጋት ያድርበታል። በስራውም ስኬታማ ለመሆን ራሱን ያነሳሳል። ኢቨን ራሱ በዚህ አንቺ በምትናገሩ ቃላቶች ራሱ ለጀመረው ስራ ስኬትን ይጎናጸፋል ማለት ነው። ለምን ካልሽ አንቺ ስለምታነቃቂ ሆነው አነቃቀሸዋላ። ስለዚህ አንቺን ለማስደሰት የበለጠ ትጋት ያድርበታል። መሞከር ጥረትን አደረግህ እኮራብሃለሁ። ዋው የኔ ፍቅር እንዲህ ስላደረግህ፣ እንደዚያ ነገሮችን ነገሮች ውጣ ውረት ስላለፍክ፣ እዚህ ጋር ስላደረስክ በቀለ ስኬት በጣም ነው እኮ የምኮራበት አንተ እኮ ጎበዝ ነው ጀግና ነው ብለሽ ስታሞጋግሽው በቃ በውስጡ የተደበቀው እምቅ ኤነርጂ ወይም ደግሞ እምቅ ኃይሉ መውጣት ይጀምራል። ሌላኛው እንግዲህ የወንድ ልጅ ልብ ቅልጥ የሚያደርገው ላንቺ ያለው የፍቅር ስሜት ከፍ እንዲል ከሚያደርጉት የተመረጡ ቃላቶች መካከል አከብርሃለሁ የሚለውን። አንድ ነገር ላስታውሰሽ፣ እኛ ወንዶች ብዙ ጊዜ በክብር ጉዳይ ላይ የማንደራደሩ ሰዎች ነን። ለምን ካልሽ፣ እንዲው በተፈጥሮ የተሰጠን ስጦታ ስለሆነ። ያ ማለት ግን እናንተም ሴቶች መከበር የለባችሁም ለማለት አይደለም። ግን ደግሞ እኛ ወንዶች ከሴቶች ክብርን ማግኘት በጣም በጣም ነው የምንፈልገው። ይሄ በመጀመሪያ የምንሰጠው ወይም ደግሞ ፕራዮሪታይዝ የምና ደርገው ነገር ስለሆነ በቃ ቅድሚያ እንሰጣለን። አንድ ወንድ የኔ ፍቅር አከብርሃለሁ ስትይ እኮ በጣም ነው ደስ የሚለው። ይህ ንግግሮች ልቡን ነው ቅልጥ የሚያደርገው። ኢቨን ሳያውቀው ራሱ የሚነዝር አይነት ስሜት ራሱ ላይ ሊሰማው ይችላል። ይህ ስሜት ደግሞ እንዲሁ ከመሬት ተነስተሽም አይደለም እኮ በቃ አከብርሃለሁ የምትይው የሆነ ታንጀብል የሚያዝ የሚጨበጥ ነገር እሱ ላይ በማየት ነው፣ በአንቺ እንዲከበር ሊያደርጉት የሚችሉ ነገሮችን ሲሰራ ነው። አይደለ እንዴ? እንዲሁ ከመሬት ተነስተን አከብርሃለሁ በዩ ስላልኩሽ ብቻ ማለትም የለብሽም የሆነ የሚታይ አንቺ እርሱን እንድታከብሩ የሚያስገድድሽ ተጨባጭ የሆኑ ድርጊቶች ሊኖሩ ይገባል ማለት ነው። እሱም ማክበርሽ በቃ በአፍሽ ብቻ መሆንም የለበትም ከልብሽም ሊሆን ይገባል ማለት ነው። ምክንያቱም ደግሞ አከብርሃለሁ ስላልኩሽ በቃ የእኔ ፍቅር አከብርሃለሁ ብሎ መተው ብዙ ምን በዛም ዋጋ የለውም። ታዲያ እህቴ ወንድ ልጅ እንድታከብሪ ምን አድርጓል የሚለውን ተጨባጭ ነገር በትክክል ማየት መቻል አለብሽ። ይህን ስትመለከች ነው ታዲያ ለእርሱ ያለሽ አክብሮት ከልብክ በመነጨ መሆን አለበት የሚለው ለእርሱ ያለሽን አክብሮት አክብረሃለው ዋው፣ የኔ ፍቅር ከልብ ነው ማክበር የሚለው ቃላቶች የምትጠቀሚው እርሱን እንድታከብሪ የሚያደርጉ ስራዎችን ሰርቷል ወይ ድርጊቶችን ፈጽመዋል ወይ የሚለው ታዲያ፣ አንድ ነገር ደግሞ ልብ ማለት አለብ አክብሮትሽ በጥቅም ላይ የተመሰረተ መሆን የለበትም። እንዲሁም ብዙ ዝና ሊሆን ይችላል

ስለዚህ እህቴ እርሱን ለማክበር የሚያደርገውን ነገር በትኩረት ማየት ይኖርብሻል። በሁለታችሁ መካከል ስላለው የፍቅር ግንኙነት ላይ ተመስርተሽ ነው መሆን ያለበት የሚል አስተሳሰብ አለ። ለእርሱ ያለሽን አክብሮት መግለጽ ያለብሽም ከዚው አንጻር ነው። ስትናገሪ ደግሞ ከልብሽ መሆን አለበት። ያስታውቃል፣ አይደለ የላ የላይ የሆነ ንግግርና ከላይ የሆነ የምናወራቸው ከልብ ያልሆነ ንግግሮች ስናወራ ኮ ግልጽ ናቸው፣ ብዙም ልብ ላይ አይደርሱም። ስለዚህ እህቴ አክብርሃለሁ፣ እንዴት እኮ እንደማክብርህ ስትዩ፣ በቃ ይህ ቃል ለወንድ ትልቅ ትርጉም አለው። ያነቃቀዋል፣ ቅልጥ ይልሻል። ላንቺ ያለው ስሜት የበለጠ ይነሳሳል ማለት ነው። ሌላኛው እንግዲህ ወንድ ልጅን ከልቡ እንዲወደሽ በቃ ልቡ ቅልጥ እንዲልሽ ከሚያደርጉት ያንቺ ቃላቶች መካከል በተለይ አንተ ከጎኔ ካለህ አንተ ከኔ ጋር ካለ ምንም አያስፈራኝም የሚለው ንግግር በጣም ፓወርፉል ነው። ዋው ይሄ በጣም በተለይ ልዩ የሆነ ነገር ነው ወንዶች ጋር ይዞ የሚመጣው። ምክንያቱም ካልሽ እኛ ወንዶች በተፈጥሮ ሳናስበው የጠባቂነት ስፕሪት አለን፣ ሴቶች የመጠበቅ የመንከባከብ ነገር ስለተሰጠን በቃ ይሄ የጠባቂነት ስፕሪቱ እንደገና ይቀሰቅሰዋል ማለት ነው በቃ ካለ ማንኛውም ነገር እንደማትፈሪ ምንም ነገር እንደምትደፍሪ እንድትተማመኝበት ሊያደርገው ይችላል ማለት ነው። በተለይ እንግዲህ የሚገጥሙሽን ፈተናዎች የሚገጥሙሽን ችግሮች ከእርሱ ጋራ ማለፍ እንደምትችል እየነገርሽው ነው ማለት ነው። አንተ ከኔ ጋር ካለ ምንም አያስፈራኝም የሚለው። ስለዚህ ከእርሱ ጋራ ስትሆኝ ደስ የሚልሽ ከሆነ ምንም አይነት ነገር እንደማያስፈራሽ ከገባሽ፣ አንተ እኮ ከጎኔ ካለ ይህን ነገር ማድረግ እችላለሁ፣ ያን ነገር ማድረግ እችላለሁ ማለት ትቻለሽ። ታዲያ በእርግጠኝነት በውስጡ ያለው አንቺን የመጠበ ስሜት መነቃቃት ይጀምራል ማለት ነው። ይሄ በተፈጥሮ ለወንዶች የተሰጠነው የጠባቂነት ስፕሪት የምንለው ማለት ነው። የመንከባከብ ነገር ስለተሰጠነ፣ ይህም ስታረጋግጭ፣ ይህም በንግግርሽ አውጥተሽ ስትናገሪ ደግሞ የበለጠ ማረጋገጫውን ያገኛል ማለት ነው። በቃ ከልቡ ይወድሻል። ላንቺ ያለው ስሜት ከፍ እያለ ይመጣል። ሌላኛው እንግዲህ ወንድ ልጅ ልብ ቅልጥ የሚያደርጉ የአንቺ ቃላቶች እንግዲህ ዋው የኔ ፍቅር አምናሃለሁ የሚለው ቃል ነው። በተለይ እንግዲህ አሁን ባለንበት በተለይ በሀያ አንደኛው ክፍለ ዘመን የፍቅር ግንኙነቶች፣ ብዙ ትዳሮች ከጅምሩ እየቀሩ ያለበት ሁኔታ ነው ያለው። ያ ታዲያ ለእነዚህ የፍቅር ግንኙነቶች መቋረጥ አንዱ እንደ ምክንያት የሚነሳው ነገር ያለመታመን ችግር ነው። እውነት ነውቶች መታመን ቀላል ነገር አይደለም። ብዙ ነገሮችን መስራትን ይፈልጋል። እርሱን እንድታምኚው ብዙ ነገሮች እርሱ መስራት መስራት አለበት። አንቺም ጋር እነዚህ ስራዎች መኖር አለባቸው። በተለይ ደግሞ በፍቅር ግንኙነት ውስጥ ስንሆን እርስ በርስ መተማመን የግድ የግድ ሊኖር የሚገባ ነገር ነው። ምንም አማራጭ የሌለው ነገር ነው። ታዲያ አንቺ ደግሞ እንደምታምኚው ስትነግሪው ቃል አውጥተሽ እኔ እኮ የኔ ፍቅር ከልቤ ነው ማምነህ ስትይው፣ ወንድ ልጅ በጣም ነው ደስ የሚለው። በቃ ለአንቺ ያለው ስሜት ከፍ እያለ ይመጣል። ያ የሚሆነው እንግዲህ ታዲያ በግልጽ ማውራት መቻል ስትችሉ፣ በግልጽ መነጋገር ስትችሉ፣ ምንም ነገር ሳትደብቁ፣ የራሳችሁ የሆነ ገመና ሲኖራችሁ ነው። አንቺ እንድታምኚው የሚያደርጉት ስራዎች መስራት አለበት እህቴ። ታዲያ አንድ ነገር ደግሞ ልብ ማለት አለብሽ እነዚህን ቃላት ስትያቸው የምር ተሰምቶች መሆን አለ። ካልሆነ ግን እኮ ምንም ትርጉም የለውም። በቃ ቃላቶች መደርደር ብቻ ነው የሚሆነው። ልብ በይ አምነሃለው ስትይ ብዙ ነገሮችን መስዋዕት በማድረግ አይደለም። ብዙ የማይገቡ በተለይ ከትዳር በፊት የማይገቡ ነገሮችን በማ አይደለም። አምነሃለው ስትዩ እጅግ ሴት እኮ አምናኛለች ብሎ የተለያዩ አይነት ገንዘብ አምጪ፣ ይሄን አድርጊ፣ እንደዚህ አድርጊ ሊል ይችል ነገር ግን ጥቅምን መሰረት ያደረገ የፍቅር ግንኙነትን ቼክ ማድረግ አለብሽ። ይሄን ቃል ስትናገሪ በቃ እሷ እኮ ታምነኛለች፣ ምንም አታመጣም የሚ የሚለው አይነት አስተሳሰብ አእምሮ ላይ እንዳይቀረጽ ማድረግ አለብሽ። ያ ማለት ግን የፍቅር አጋርሽን አትወጁው ማለት አይደለም እኮ። አይደለም ጥቅምን የሚፈልግ ከሆነ በቃ አምንሃለሁ ማለቱ መና ሆኖ ስለሚቀር ነው። እዚህ ለእህቶቼ በተለይ ጥንቃቄ ማድረግ አለባቸው። ይሄ ቃል በጣም ፓወርፉል ስለሆነ በኋላ ላይ መልሶ እንዳይጎዳሽ መጠንቀቅ መቻል አለብሽ። ይሄን ማለት ያለብሽ በተለይ በግልጽ ብዙ ነገሮችን የምታወሩ ከሆነ ነው። ምክንያቱም አንዳንድ ጊዜ ሰውን በቃ እንዲ እንደ ብርቱካን ከፍለን አይደለም አደለ የምናየው እየተዋወቅን በጊዜ ሂደት ስለማንነቱ ስለሚያስበው፣ ስለአስተሳሰቡ፣ ስለአመለካከቱ የምናውቀው በአንዲው አይደለም በሂደት ስለሆነ ታዲያ አምነህ አለው ብለሽ በኋላ በተና ነገርሽው ቃል እንዳትንጎጂ ጥንቃቄ ማድረግ አስፈላጊ ነው። ምክንያቱም ከቃል ወጣ ነገር መልሶ ወደ እኛ ስለማይመለስ ነው፣ ጉዳትም ይዞብን ሊመጣ ስለምችል ታዲያ የኔ ፍቅር በቃ በጣም ከልቤ ነው የማምንህ አምንሃለው ማለት ትርጉም የሚሰጠው በእውነት አንቺን እንድታምኘው ከልብሽ ስላመንሽው ስለታመነልሽ አምንሃለው ማለት ነው እንጂ አለብሽ እንዲሁ ብቻ መባል ስላለበትም ማለት የለብሽ ምክንያቱም በስራ መታየት አለበታ። የፍቅር ግንኙነት ስራ ከሌለው መተሳሰብ ከሌለው በግልጽ መነጋገር ከሌለው እኮ ፈለቀ በቃ ወርቅ ወርቅ የሆኑ ቃላቶችን ራሱ ለቃቅምሽ ብትናገሪ ዋጋ አይኖራቸው። ምክንያቱም ስራን ስለሚፈልግ ነው። አትክልት ነው አይደለም የሚባሉ የፍቅር ግንኙነት መኮትኮት እንክብካቤን ይፈልጋል። አንደኛው ለአንደኛው ተገን መሆን አለበት። ያ ሲሆን ነው ታዲያ የፍቅር ግንኙነት ያማረ ነው ጥሩ ነው የምንለው። ታዲያ ልቡን ቅልጥ በማድረግሽ ብቻ የራስሽ ማድረግ አትቺ። ገባሽ አይደለ? ምክንያቱም ደግሞ እርሱ ጋ የሆነ ሪስፖንስ መሆን አለበት። ለእርሱ ያለች ስሜት ምን አይነት ነው እንድታሚውስጥ ታማኝ ኝነቱን በምን አይነት ምክንያቶች ይገልጸዋል። ይህን ስልሽ ታዲያ እርሱን በመፈተን ጥሩ ያልሆነ ፈተናዎችን ፈተነሽው እርሱን ለመጣል ሙከራ ማድረግ የለብሽም። ምክንያቱም ብዙ ፈተናዎች ሲቀርቡ ብዙ ሰዎች አያልፉ ማለት ለፈተና በቃ ብዙ ሰው እንደ ስሙ ራሱ መፈተን ነው ፈተና ስለሆነ። ነገር ግን ደግሞ ስለታመነልሽ በብዙ ነገሮች ቁ ቼክ ማድረግ ትቻለሽ ታማኝነቱ። ከዛ በኋላ ነው እነዚህን ቃላቶች መጠቀም መቻል ያለብሽ። በተለኛ ኢትዮጵያውያን ቃላቶች ላይ ብዙም በተለይ በፍቅር ግንኙነት ላይ ስንሆን ብዙ የማንጠቀማቸው ቃላቶች አሉ እና ለፍቅር አጋራችን ማለት ያለብን ለትዳር አጋራችን ማለት ያሉብን ነገሮች አሉ። ነገር ግን ሳንጠቀማቸው እንደዚህ አይነት ልምዶችን ሳናዳብር ስንቀር ብዙ ውጥንቅጥ ሲፈጠር ይታያል ማለት ነው። ለምሳሌ ዝም ብለሽ በቃ የትዳር አጋርሽን አከብረሃለሁ ስትዩ ደቀብ ስላለመደው ምን አስበሽ ነው? ምን ተሰምቶሽ ነው? ምን አይተሽብኝ ነው የሚለው አይነት አመለካከት ሊያድርበት ይችላል ማለት ነው። ከመሬት ተነስቶ እንዲሁ እንዲሁ ስላልሽው ብቻ ወደ ጸብ ሊቀይረው የሚችልበት ሁኔታ ስላለ ነው። ይሄ መለመድ ያለበት ነገር ነው። በሁኔታዎች ላይ ተመስርተሽ ነው ማለት ያለብሽ እንዲሁ ወይ ስለተባልሽ ብቻ እነዚህን ሁሉ በቃ ደርድረሽ ተናግረሽ በኋላ ላይ መልሰሽ ያ የተናገርሽ ሁላችሁም ቃላት መመለስ ሊከብድ ስለሚችል ነው። ታዲያ ልብ በሉልኝ እነዚህን ቃላቶች የምትጠቀሚያቸው የምር ከልብሽ ከሆነ ብቻ መሆን አለበት። ያለበለዚያ ትርጉም አልባ ይሆናሉ። የፍቅር ግንኙነታችሁም ደግሞ መሆን ያለበት ከልብ ነው እንጂ በተለይ ከጥቅም ጋር ከዝና ጋር ከስልጣን ጋር ፈጽሞ መያያዝ የለበትም። ከዛ ጋር ተያይዞ የሚመጣ አክብሮት፣ ከዛ ጋር የሚመጣ መዋደድ፣ ከሱ ጋር የሚመጣ አምንሃለው ማለት ብዙም ፋይዳ የለውም። ምክንያቱም ያው ሰውዬ የምትወድ የወደድሽው ሰው ገንዘብ ከሌለው ጥለሽ ልትች ስለምትች ዝና ካለው ዝናው የሆነ ቀን ምእንተን ቢገጥመውና ከዝነኝነቱ ቢወርድ ያም የፍቅር ግንኙነት ጥያቄ ውስጥ ይገባል ስልጣንም እንደዚያው ነው ምክንያቱም እናንተ ናችሁ አልፋችሁ የምትኖሩት አብራችሁ መዝለቅ የምትችሉ እናንተ ናችሁ ስለዚህ ለነዚህ ቃላቶች ጥንቃቄ ማድረግ አለብሽ በተለይ ደግሞ ለምትወጂው ለፍቅር አጋሪሽ ሊሆን ይችላል ለትዳር አጋሪሽም ማለት ያሉብሽ ቃላቶች ናቸው ታዲያ ይህን ቃላቶች የምትናገሪው እርሱ ሊያደርጋቸው የሚገቡ ስራዎችን ስትመለከች ነው እነዚህን ስራዎች ካደረገ በትክክል አንቺንም ይወድሻል ለአንቺ ያለው የፍቅር ስሜትም ከፍ ይላል ማለት ነው። ያን ጊዜ እነዚህን ቃላቶች በምትጠቀሚበት ጊዜ እሱን አክቲቬት ማድረግ ትችላለሽ። የዛሬን አበቃው። ለአብሮነታችሁ አመሰግንኩ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም ዳር ሰላም።